ሰላም እንዴት ናችሁ? የተሻለ ጤንነት እንዲኖረን በተለይ ለልብ፣ ለሆድ፣ ለአንጀት፣ ለአጥንት፣ ለጡንቻ፣ ለነርቭ፣ ለእግር ጤና የትኛው ዘር ይሻላል የሚለው እናያለን። በሶስተኛ ደረጃ የምናየው የችያ ዘርን ነው። ዘሮች ለተለያየ ሰውነት አካላት የተለያየ ስፔሲፊክ ጥቅሞች አላቸው። ስለዚህ ለአንዱ አካል አንዱ የተሻለ ሆኖ ሊገኝ ይችላል። ግን አጠቃላይ ለሰውነታችን ካላቸው ጤናዎች በማወዳደር ሶስት ዘሮች ይዘንላችሁ መጥተናል። በሶስተኛ ደረጃ የምናየው የችያ ዘርን ነው ማለት ነው። እያንዳንዳቸውን ምን አይነት ስፔሲፊክ የሆነ ጥቅም አላቸው የሚለው እናያለን። እንዲሁም የእያንዳንዳቸውን መጠን አጠቃቀምና የጎንዮች ችግሮች መውሰድ የሌለባቸው ሰዎችንም እናካፍላቸዋለን። ብቻ እናንተ እስከ መጨረሻው ተመልከቱት። በተለይ ደግሞ አንደኛው ታምራዊ ስለሆነ ተመልከቱት። የችያ ዘር ለመገናኘት ጠቃሚ ሲሆን፣ በተለይ ከሌሎች ዘሮች የሚለየው ከፍተኛ የፋይበር ወይም ቃጫ መጠን በመያዙ ኦሜጋ ስሪ ፋቲ አሲድ ቅባትን በመያዙ ለሆድና ለአንጀት ጤና፣ የደም ስኳር መጠን ለማመጣጠን ይጠቅማል። የጀል አይነት ስትራክቸር ፎርም የማድረግ ባህሪ ስላለው ለሃይድሬሽን ወይም ለሰውነት ፈሳሽ ይጠቅማል። ካልሲየምን፣ ማግኒዚየምን፣ ጸረ ኦክሲደንቶችን በተሻለ ሁኔታ ይዟል። ቻያን በመዘፍዘፍ ወይም በመንከር ከውሃ ጋር ከወተት ጋር በመነስነስ መውሰድ ይቻላል። የቻያ ፍሬን በምንወስድበት ጊዜ ከትንሽ መጠን በመጀመር ቀስ በቀስ መጠኑ እየጨመር መምጣት ያስፈልጋል። ጎን ለጎን ብዙ ውሃ አብሮ መውሰድ ያስፈልጋል ይሆናል። በአንድ የብዙ መጠንን መውሰድ የለብንም። በቀን ውስጥ መውሰድ ያለብን የተፈቀደ የችያ መጠን አንድ ወይም ሁለት የሻይ ማንኪያ ቻን መውሰድ ይኖርብናል። የቻ ፍሬ በመካከለኛውና ና በደቡብ አሜሪካ ከሚገኘው ሳልቪያ ሂስፓኒካ ከሚባል ተክል የተገኘ ጥቃቅንና በገንቢ ንጥረ ነገሮች የተሞላ ፍሬ ነው። ቻይ ከፍተኛ የፋይበር ይዘት ያለው የምግብ መፈጨትና የአንጀት ጤነትን ይደግፋል። በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። ለልብና ለአእምሮ ጤና ይጠቅማል። የተሟላ ፕሮቲን አለው። ዘጠኙን አስፈላጊ አሚኖ አሲዶች በሙሉ ይዟል። በጸረ ኦክሲደንቶች የታጨቀ ነው። የኦክሲደቲቭ ውጥረትን ወይም ጭንቀትን ለመቋቋም ይረዳል። ጥሩ የማዕድናት ምንጭ ነው። ፐር ሀንድርድ ግራም የቻያ መጠን ስልናገኘው ምንችለው የ የኒውትሪንት መጠን ፋይበር ወይም ቃጫን 34 ግራም፣ ካርቦ ሃይድሬት 42 ግራም፣ ቅባትን 31 ግራም፣ ኦሜጋ 3 ቅባትን ወይም ኤሊን 20 ግራም፣ ኦሜጋ 6 ቅባትን 6 ግራም፣ ፕሮቲንን 17 ግራም፣ ካልሲየም 630 ሚሊ ግራም፣ ማግኔዚየም 335 ሚሊ ግራም፣ ፎስፎረስ 860 ሚሊ ግራም፣ አይረን 77 ሚሊ ግራም፣ ዚንክ 46 ሚሊ ግራም፣ ፖታሲየም 400 ሚሊ ግራም፣ ቫይታሚን ቢ1 0.6 ሚሊ ግራም፣ ቫይታሚን ቢ2 0.2 ሚሊ ግራም፣ ቫይታሚን ቢ3 8.8 ሚሊ ግራም ይዟል። ቻ የምግብ መፈጨትን ያግዛል። የሚማሙ ፋይበሮች ጀል ይፈጥራሉ። ይህም ሙሉነትን መጥገብንና ቋሚነትን ያበረታታል። የልብ ጤናን ይደግፋል። የኦሜጋ ሶስት ቅባት ብግነትንና የመጥፎ ኮሌስትሮል መጠን ለመቀነስ ይረዳል። የደም የስኳር መጠን ለመቆጣጠር ይረዳል። ቻ የካርቦሃይድሬት መመጠጥ ወይም አብዞርቬሽን በመቀነስ የግልኮስ መጠን እንዲረጋጋ ይረዳል። ቻ ለአጥንት ጤና ይጠቅማል። ከፍተኛ የካልሲየም ይዘት ስላለው ለአጥንት ጤና ይረዳናል። ከአንድ ግራም ወተት ተዋጽኦ ከምናገኘው ከፍ ያለ ነው፣ ሊሰጠን የሚችለው። የሰውነት ክብደትን ለመቆጣጠር ይጠቅማል። በፈሳሽ ነገሮች ውስጥ የመስፋት ወይም የመለጠጥ ባህሪ ስላለው እርካታን ይጨምራል። የሰውነት ፈሳሽን ከመጨመር አንጻር ችያን ከውሃ ጋር ከሎሚ ጋርና ከማር ጋር መውሰድ ይቻላል። ሌላው የአልሚ ንጥረ ነገሮች መጠንን ለመጨመር ችያን ከወትሜል ጋር ከእርጎ ጋር በመቀላቀል መውሰድ ይቻላል። እንዲሁም እንቁላልን ለመተካትም መውሰድ ይቻላል። አንድ የሻይ ማንኪያ ችያን ከሶስት የሻይ ማንኪያ ውሃ ጋር በመቀላቀል አብሮ በመውሰድ መተካት ይቻላል። ከመጠጦች ጋር ከጭማቂዎች ጋር በመቀላቀል አብሮ መውሰድ ይቻላል። ችያን ከወተት ጋር መውሰድ በተለይ ከእጽዋት ከሚገኝ ወተት ጋር አብሮ መውሰድ በጣም አሪፍ ነው። አወሳሰዱም ችያን ከወተት ጋር በመዘፍዘፍ ሙሉ ለሊቱ እንዲቆይ በማድረግ መውሰድ ለብዙ የጤና ጥቅሞች ይጠቅማል። ይህም ችያ በመባል ይታወቃል። የጎንዮሽ ችግሮች እንያቸው። እነዚህ የጎንዮሽ ችግሮች ምንድ ሊፈጠሩ የሚችሉት ካወራነው መጠን ውጭ ከወሰድነው ነው። ቻን መውሰድ የምግብ መፈጨት ችግር ወይም ዳይጀስቲቭ ሹ ሊያመጣ ይችላል። ቻ ካለ በቂ ውሃ ጋር ከተወሰደ ከመጠን በላይ ከተወሰደ ከፍተኛ የፋይቨር መጠን ስላለው እንደ ብሎቲንግ፣ ሆድ መንፋት፣ አየር መብዛት ና የሆድ መድረቅ አይነት ምልክቶች ሊታዩ ይችላሉ። ሌላው ከደም ማቅጠኛ መድኃኒቶች ጋር መውሰድ የለብንም። ከፍተኛ ኦሜጋ ስሪ ፋት የአሲድ ይዘት ስላለው ቻ ከደም ማቅጠኛ መድኃኒቶች ጋር ተቃርኖ ሊፈጥር ይችላል። ቻያን በውሃ ካልነከርነው ወይም ደግሞ ያለ በቂ ውሃ ከተወሰደ በጉሮሮ ሲያልፍ የመነፋት ባህሪ ስላለው የማለፍ ችግር ሊያጋጥመን ይችላል። ሌላው አለርጂክ ሪያክሽን ነው። እንግዲህ አለርጂክ ሪያክሽን ከሺህ አንድ ሰዎች ሊፈጠር ይችላል። ራሽ ቶኪያ ና የመተንፈስ ችግር ሊፈጥር ይችላል ማለት ነው። ሌላው የደም የስኳር መጠን ወይም የደም ግፊት መጠን ሊቀንስ ይችላል። ስኳር በሽታ መድኃኒቶች ና ከደም ግፊት በሽታ መድኃኒቶች ጋር እንተራክ ሊያደርግ ስለሚችል ያው ጥንቃቄ ማድረግ ያስፈልጋል። ሌላው ዘር የዱባ ፍሬ ነው። የዱባ ፍሬና ና ቻያ ያው ተመሳሳይ የሆነ ጥቅም ይዘት ነው ያላቸው። የዱባ ፍሬ ለአጠቃላይ ጤንነት የተለያዩ የሰውነት አካላት ጤንነት ጠቃሚ ሲሆን በተለይ የተሻለና ከፍተኛ ማዕድን፣ ፕሮቲን፣ ዚንክ፣ ማግኒዚየም ለማግኘት ይረዳል። ቶታል ፋት አለው የዱባ ፍሬ በሽታ የመከላከል አቅም፣ ለፕሮስቴት ጤና፣ ለጥሩ እንቅልፍ፣ ለጡንቻ የማገገም ስርዓት ይጠቅማል። የዱባ ፍሬ እንዲሁ መመገብ ይቻላል፣ በመቁላት መመገብ ይቻላል። እንዲሁም ከሳላድ ከእርጎ ከኦትሜል እና ከሚጋገሩ ነገሮች በመጨመር መውሰድ ይቻላል። የዱባ ፍሬ የምንወስድበት መጠንም የዱባ ፍሬን አንድ አራተኛ ካፕ ወይም በግራም 34 ግራም ወይም በማንኪያ ካየ ነው ሁለት የሾርባ ማንኪያ የሞሉ የዱባ ፍሬን መጠቀም ይኖርብናል። አብረን ከፈሳሽ ጋር ከውሃ ጋር መውሰድ ይኖርብናል። ፐር ሀንድረድ የዱባ ፍሬ መጠን ልናገኘው የምንችለው የኒውትሪሽን መጠን ቅባትን 49 ግራም ላይክ ኦሜጋ ስድስት ቅባት ና ሞኖ አንሳቹሬትድ ቅባት ፕሮቲንን 30 ግራም፣ ካርቦሃይድሬት 11 ግራም፣ ፋይበርን 6 ግራም፣ ፎስፎረስ 1230 ሚሊ ግራም፣ ማግኒዚየም 59 ሚሊ ግራም፣ አይረን 88 ሚሊ ግራም፣ ዚንክን 78 ሚሊ ግራም፣ ኮፐር 14 ሚሊ ግራም፣ ማንጋኔዝ 45 ሚሊ ግራም፣ ፖታሲየም 810 ሚሊ ግራም፣ ቫይታሚን ኬን 73 ማይክሮግራም፣ ቫይታሚን ቢ2 015 ሚሊ ግራም፣ ቫይታሚን ቢ3 45 ሚሊ ግራም ቫይታሚን ኢ 2.2 ሚሊግራም ይሰጠናል። የዱባ ፍሬ ለልብ ጤና ይጠቅማል። የዱባ ፍሬ በቀን ውስጥ ልናገኘው የሚገባውን የማግኔዚየም መጠን በግማሽ ስለሚይዝ ለልብ ጤና ይጠቅማል። ለአጥንትና ለጥርስ ጤና እንዲሁም ለደም ስሮች ከፍተኛ ጥቅም አለው። ማግኔዚየም ድንገተኛ የልብ ህመምንና ስትሮክን ለመከላከል ይጠቅማል። የዱባ ፍሬ በሽታ የመከላከል አቅምን ይጨምራል። በዱባ ፍሬ ውስጥ የሚገኘው ዚንክ ማዕድን ከጉንፋን ጋር ተያያዥ ለሆኑ ህመሞች መድኃኒት ለማዘጋጀት የሚውል ሲሆን በተለይም ሴቶች የተሻለ ዚንክ መጠን በየቀኑ ማግኘት ይኖርባቸዋል። የዱባ ፍሬ ዚንክ ለህዋሳት እድገትና ክፍፍል ለጤናማ ና ለጥሩ እንቅልፍ የማሽተት ና የመቅመስ ችሎታን ለመጨመር ለአይን ጤና ለቆዳ ጤና ይጠቅማል የዱባ ፍሬ በኦሜጋ ሶስት የበለጸገ ነው የዱባ ፍሬ ለፕሮስቴት እጢ ጤና ይጠቅማል የስኳር በሽታን ለመከላከል ይጠቅማል ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ የኢንሱሊን መጠን በማመጣጠን ከስኳር ህመም ከስኳር ጋር የተያያዙ ችግሮችን ህመሞችን ለመከላከል ይረዳል የዱባ ፍሬ ለጉበት ጤና ይጠቅማል በፋይቨር በጸረ ኦክሲደንት ና በጤናማ ቅባት የበለጸገው የዱባ ፍሬ ለልብና ለጉበት ጤና በጣም ጠቃሚ ነው የዱባ ፍሬ ለጥሩ እንቅልፍ መቆራረጥ የሌለው ዲፕ ለሆነ እንቅልፍ ይጠቅማል። በዱባ ፍሬ ውስጥ በብዛት የሚገኘው ትሪፕቶፋን የሚባል አሚኖ አሲድ ሰውነታችን ወደ ሴሮቶኒን ቀጥሎም ወደ ሜላቶኒን የእንቅልፍ ሆርሞን በመቀየር ይጠቀምበታል። ከእንቅልፍ በፊት የዱባ ፍሬ መመገብ ለሰውነታችን የሚገባውን ረፍት እንዲያደርግ ይረዳዋል። እዚህ ጋ ትሪፕቶፋን የተባለ አሚኖ አሲድን በመያዙ ፕሪከርሰር ነው። ቀጥታ ወደ አንጎል ከሄደ በኋላ ትሪፕቶፋን ወደ ማንቸንጅ ያደርጋል ወደ ሴሮቶኒን፣ ሴሮቶኒን ደግሞ ወደ ሜላቶኒን ይቀየራል። አንደኛ ሴሮቶኒንም ጥሩ ሙድ፣ የደስተኝነት ስሜት፣ ረጋ ማለት፣ የመደሰት ስሜት እንዲኖረን ይረዳል። ሜላቶኒን ደግሞ ስሊፒንግ ሆርሞን ነው የእንቅልፍ ሆርሞን በመሆኑ ሜላቶኒን በደም አመካኝነት ወደ ተለያየ ወደ ጡንቻዎቹ፣ ወደ እግሮች ነርቮች በመሄድ እንዲረጋጋ፣ ህመም ካለ እንዲጠፋ ና ዲፕ የሆነ እንቅልፍ መቆራረጥ የሌለው እንድንተኛ ይረዳል። በነገራችን ላይ የዱባ ፍሬ ማግኒዚየምን በመያዙ ለጥሩ እንቅልፍ ይጠቅማል። ለነርቭ ና የእግር ህመምን ለማስቀረት ለመከላከል ይጠቅማል። የዱባ ፍሬ ላረጡ ሴቶችም ይረዳቸዋል። የተደረጉ ጥናቶች እንደሚያሳዩት ከሆነ የጠቃሚ ኮሌስትሮል መጠን ወይም ችዴልን በመጨመርና ና የደም ግፊትን፣ የራስ ምታትን፣ የመገጣጠሚያ ህመሞችን ለመቀነስ ይረዳል። የዱባ ፍሬ ለካንሰር ተጋላጭነትን ይቀንሳል። የዱባን ፍሬ መመገብ ለጡት ካንሰር፣ ለጨጓራ ካንሰር፣ ለሳምባ ካንሰር፣ ለአንጀት ካንሰር ተጋላጭነትን እንደሚቀንስ ተመራማሪዎች ይገልጻሉ። የወንድ የዘር ፈሳሽ ጥራትን ያሻሽላል። በዱባ ፍሬ ውስጥ በብዛት የሚገኘው ዚንክ የተሰኘውን ጥረ ነገር ለወንድ የዘር ፈሳሽ ጥራት መጨመር ይረዳል። እንግዲህ ዱባ ፍሬ በማግኔዚየም ኮንቴንቱ ወይም መጠኑ ይታወቃል። በተመሳሳይ በአንድ ኩባያ የተቆላ በዱባ ፍሬ ውስጥ አዋቂዎች በቀን ውስጥ ከሚያስፈልጋቸው 330 ሚሊግራም ማግኔዚየም ውስጥ 68 ሚሊግራም ያህልን ይሰጣል ወይም ይይዛል። የማግኔዚየም ማዕድን የጡንቻና የነርቭ ስራዎችን ያቀላጥፋል። በነርቭ ምክንያት የመጣ ህመምን የእግር የእጅ ህመምን ቁርጥማትን ለማጥፋት ይረዳል። እንድንረጋጋም ይረዳል። በደም ውስጥ የስኳር መጠን ለማስተካከል የደም ግፊትን ለመቆጣጠርም ይረዳል። በተፈለገው መጠንና በተወያየነበት መንገድ ከተወሰድ ነው፣ ሰላም ነው። ግን አልፎ አልፎ እና በጣም አብስተን ስን ወስድ እንደዚህ ሊፈጠሩ የሚችሉ የጎንዮሽ ችግሮች አሉ። የመጀመሪያው የሆድ ችግር ወይም ዳይጀስቲቭ ኢሹ ነው። ከፍተኛ መጠን ከተወሰደ እንደ ጋዝ መብዛት፣ መካከለኛ የሆነ የሆድ ምቾት ማጣት ሊኖር ይችላል። ሸልድድ የሆነ የዱባ ፍሬ ወይም ፒፕታስ የሚባለው መውሰድ ያስፈልጋል። ለማሞቅ ቀላል ከመሆኑ ከፍተኛ የሆነ የካላሪ ፍጆታን ያመጣል። ሌላው ስን ውስድ ነን ሳልትድ ሳልት ጨዋማ ያልሆነውን መውሰድ ይኖርብናል። ሳልትድ የሆነውን የዱባ ፍሬ ከወሰድ ነው በሰውነታችን የሶዲየም መጠን እንዲጨምር ያደርጋል። ሌላው ጅክ ሪያክሽን ነው። ለነቶች እና ሲዶች አለርጂክ ያለበት ሰው ሊኖር ይችላል። ከሺ አንድ ሰዎች የሚፈጠር ነው። ሌላው አልፎ አልፎ ሄቪ ሜታሎችን ሊያካት ይችላል። ኮንታሚኔትድ በሆነ ሶይል ወይም ደግሞ በተበከሉ አፈር ባደገ ዱባ የሚገኝ የዱባ ፍሬ ሄቪውን ሜታሎችን ሊይዝ ይችላል። ሌላውና ወሳኙ ዘር የተልባ ዘር ነው። እንግዲህ የተልባ ዘርን በአንደኛ ደረጃ እንዲቀመጥ ያደረገው ለአጠቃላይ የሰውነት ጤና መጨመር ከሁሉም በተሻለ መንገድ ይረዳናል። ምክንያቱም በኦሜጋ ስሪ ፋቲ አሲድ ወይም ኤሌ መጠኑ ሊግናን በተባለ ፀረ ኦክሲደንት ወይም ፓወርፉል ፀረ ኦክሲደንት መጠኑ ምክንያት ና ቃጫ ወይም በፋይቨር መጠኑ ምክንያት ነው። በተጨማሪም ለልብ ጤና፣ ለሆርሞን ምጥጥን፣ ለዳይጀሽን፣ ለፀረ ብግነት ጠቃሚም በመሆኑ ነው። ከፍተኛውን የማግኒዚየም ና የታያሚን መጠን በመያዙ ነው። በእነዚህ ክራይቴሪያዎች ነው ተልባ በጠቃሚ ንጥረ ነገሮች የተሞላ ነው። ፐር ግራም የተልባ መጠን ውስጥ ልናገኘው የምንችለው የኒውትሪሽን መጠን ቅባት አርባ ሁለት ግራም ኦሜጋ ሶስት ወይም ኤኤልኤን ሀያ ሁለት ግራም ካርቦሃይድሬት 29 ግራም ፋይበር 27 ግራም ፕሮቲን 18 ግራም ማግኒዚየም 393 ሚሊ ግራም ፎስፎረስ 640 ሚሊ ግራም ካልሲየም 255 ሚሊ ግራም አይረን 577 ሚሊ ግራም ዚንክ 43 ሚሊ ግራም ፖታሲየም 810 ሚሊ ግራም ኮፐር 13 ሚሊ ግራም ሲሊኒየም 25 ማይክሮ ግራም ቫይታሚን ቢ1 16 ሚሊ ግራም ቫይታሚን ቢ6 05 ሚሊ ግራም ቫይታሚን ቢ3 3 ሚሊ ግራም ያክል ይለግሰናል ለይተን ጠቃሚ በሆኑት በኦሜጋ ስሪ በፋይበር እና በፕሮቲን ይዘቱ ምክንያት ስናየው ተልባ ቃጫን ወይም ፋይበርን በከፍተኛ መጠን በመያዙ ለምግብ ስርዓት የህልመት አካላት ጤንነት ያገለግላል። የረሃብ ስሜትን ይቀንሳል። ኮድን ለማለስለስ ይጠቅማል። ሁለቱንም አይነት ፋይበር ሟሚ፣ የሟሚም አይነት ፋይበሮችን ይዟል። ኦሜጋ ሶስት ቅባትን ወይም ኤሊየን በመያዙ ለብዙ የጤና ጥቅሞች ያገለግላል። እንደ ስትሮክ፣ የልብ በሽታ፣ የደም ግፊትን፣ ብግነትን ለመከላከል ይረዳል። ተልባ ከፍተኛ ፕሮቲን በመያዙ የሰውነት በሽታ የመከላከል አቅም መጨመር፣ ካንሰር ለመከላከል፣ መጥፎ የኮሌስትሮል መጠን ወይም ኤልዲኤልን ለመቀነስ፣ እንዲሁም ለጸረ ፈንገስ ያገለግላል። ሌላው ለቆዳ ጤና፣ የቆዳ እርጅናን ለመከላከል ይረዳል። እድሜ በጨመረ ቁጥር የቆዳ መጨማደድ ቆዳ ጥንካሬ ማጣት እንዲሁም መርገብ የተለመደ ነገር ነው። ተልባ በውስጡ ፕሮቲን፣ ፋቲ አሲድና ጸረ ኦክሲደንቶችን ስለያዘ የቆዳን ጤናን ለመጠበቅ ይረዳል። በፀሐይ ጨረር ምክንያት የሚደርስ ጉዳትን ለመከላከል ይረዳል። ለጤናማ ለስላሳ ቆዳም ይረዳል። የቆዳ እርጅናን ለመከላከል ይረዳል። ተልባ የአጥንት ህመምን ችግርን ለመከላከል ይረዳል። ተልባ በኦሜጋ ስር ይዘቱ ምክንያት ወደ አጥንት የሚሄደውን የደም ፍሰት በመጨመር እብጠትን፣ ብግነትን በመቀነስ ለአጥንት ጤና ይረዳል። ተልባ የደም የስኳር መጠን ለማመጣጠን ይጠቅማል። የስኳር በሽታ በሌለባቸው ሰዎች ላይ ለመከላከል ባለባቸው ሰዎች ላይ ደግሞ ለመቀነስ ይረዳል። ምክንያቱም በውስጡ በያዘው የማይሟሟ ቃጫ ምክንያት ነው። ስለሆነም የስኳር በሽታ ያለባቸው ሰዎች ከአመጋገባቸው ላይ የተፈጨ ተልባን በተፈቀደው መጠን ከአንድ ወር በላይ መጠቀም በአስገራሚ ሁኔታ የስኳር መጠናቸው እንዲቀንስ ይረዳቸዋል ተልባ የኢንሱሊን ሴንስቲቪቲን በማሻሻል በደም ውስጥ የስኳር መጠን ለማረጋጋት ይጠቅማል ተልባ ካንሰርን ለመከላከል ይጠቅማል በሊግናን ጸረ ኦክሲደንት ባህሪው በፋይቶስትሮጂን ይዘቱ ምክንያት ካንሰርን ለመከላከል በተለይ የጡትና የፕሮስቴት ካንሰር የመያዝ እድልን ይቀንሳል ተልባ ሆርሞን ለማመጣጠን ይጠቅማል በተለይ በሴቶች ተልባ መጥፎ የኮሌስትሮል መጠንን ለመቀነስ ይረዳል ለልብ ጤና ለጥሩ የሊፒድ ፕሮፋይል ጥሩን የኮሌስትሮል መጠን ኤችዲኤልን ለመጨመር መጥፎውን የኮሌስትሮል መጠን ኤልዲኤልን ለመቀነስ ይረዳል ተልባ በኦሜጋ ስሪ በፋይበርና በሊግናንስ ጥምረቱ መጥፎ የኮሌስትሮል መጠን ለመቀነስ ለልብ ጤና እንዲጠቅም አድርጎታል። ተልባ የደም ግፊትን ለማመጣጠንና ተያያዥ ችግሮችን እንደ ስትሮክ አይነቶችን ለመከላከል ይጠቅማል። ተልባ የሰውነት ክብደትን ለመቀነስ ይረዳል። ተልባ ክብደትን ለመቀነስ የሚረዳው በቃጫና በጤናማ የቅባት ይዘቱ ነው። በተለይ ቶሎ ቶሎ ለሚመገቡ ሰዎች በሚመገቡት ወይም በሚጠጡት ውስጥ ተልባን በመነስነስ በተፈቀደው መጠን መመገብ የረሃብ ስሜትን ያስወግዳል። የተልባ ኢማም ሚቃጫ በጨጓራ የምግብ መፈጨትን በማዘግየት የምግብ የሆድ ሙሌት ስሜት እንዲቆይ በማድረግ የረሃብ ስሜትን በመቀነስ ክብደት እንዲቀንስ ይረዳል። ተልባ የሆርሞን መዛባትን በተለይ በሴቶች ላይ ለማስተካከል ይጠቅማል። በፋይቶስትሮጅን መጠኑ በሆርሞን መዛባት የሚመጣ ካንሰሮችን ወይም ችግሮችን ፕሪሜስቸል ሲንድረም ከፔሪድ በፊት ለሚከሰቱ ምልክቶችን ለመከላከል ይጠቅማል። ከፍተኛ የወር አበባ ህመም ባላቸው ሴቶች ላይ መንስኤው የሆርሞን ችግር ከሆነ ሌላ ተጓዳይ ችግር ከሌለ ተልባን መጠቀም የሆርሞን ሚዛን በመጠበቅ ህመምን ለመቀነስ ይረዳቸዋል። ተልባ ለፀጉር እድገትና ጤንነት ይረዳል። ተልባ በቫይታሚን የበለፀገ ስለሆነ ለጤናማና ጠንካራ ፀጉር ይረዳል። የራስ ቀን የደም ዝውውርን በመጨመር የፀጉር እድገትን ለማፍጠን መሰባበርን ለመከላከል ይረዳል። ሌሎች የተልባ ጥቅሞች ለፀረ ብግነት ያገለግላል። ህጻናት ጤናማ የአንጎል እድገት እንዲኖራቸው ይረዳል። ጤናማ የአንጀት ተዋሲያ እንዲኖር ይረዳል። የአንጀት ቅዱስን ለማስወገድ ይጠቅማል ለአንጀትና ለጉበት ጤና ይረዳል። የተልባ የጎንዮሽ ችግሮች፣ የሆድ ችግሮችን ሊያመጣ ይችላል። ላግዛቲቭ ኢፌክት፣ ሰገራን የማቅጠን ባህሪ። በፋይቶስትሮጅን ወይም ሊግናንስ ባህሪ ሆርሞን ሰንሰቲቭ ለሆኑ ሰዎች ላይ ይመች ይችላል። እንዲሁም ሳያኖጄኒክ ላይኮሳይድን በመያዙ ፀረ ኒውትረንት ኮንቴንት ነው። ይህም በጥሬው ተልባን ስንመገበው ወይም ባልበሰሉ የተልባ ፍሬዎች በከፍተኛ መጠን ይገኛል። ይህን ንጥረ ነገር ጉዳት ሊያስከትል ይችላል። ዋናው ነገር ምንድን ነው? ኮክ በማድረግ በማብሰል መጠቀም ሪስኩን ይቀንሰዋል። ከአንዳንድ በአፍ ከሚወሰዱ መድኃኒቶች ጋር ሊጋጭ ይችላል። ይሄ መፍትሄ የሚሆነው ከመድኃኒቶች ሁለት ሰዓት በፊት ቀደም ብሎ ደግሞ ተልባን መጠቀም ነው የሚሆነው በምንጠቀምበት ወቅት እንዲሁም የምግብ አለርጂ ወይም የተልባ አለርጂ ባለባቸው ሰዎች ላይ አልፎ አልፎ እንዲህ የማሳከክ ብግነት አይነት ባህሪ ሊያሳይ ይችላል። ተልባን በአንድ በከፍተኛ መጠን መውሰድ የታይሮይድ እጢ ተግባርን ሊያስተጓጉል ይችላል። በተለይ ሃይፖታይሮይዲዝም ወይም የአዮዲን ጥረት ባለባቸው ሰዎች ላይ በታይሮይድ ሆርሞን ምርት ላይ ጫና ሊያደርስ ይችላል። በሁለት ሳምንት ውስጥ የቀዶ ሕክምና ቀጠሮ ያለባቸው ሰዎች፣ ነፍሰ ጡር ሴቶች፣ የሆርሞን መድኃኒት፣ ደማቅጠኛ መድኃኒት የሚወስዱ ሰዎች በአወሳሰዳቸው ዙሪያ ላይ ወይም በመጠኑ ዙሪያ ላይ በሐኪማቸው ጋር መምከር ይኖርባቸዋል። የተልባን የጎንዮሽ ጉዳት ለማስቀረት እስካሁን ያየናቸውን ተልባን ጥቅም እንድናገኝ እነዚህን ያወሳስድ ህጎች መከተል አለብን። አንደኛ ተልባን ስንወስድ የተፈጨ ና የበሰለ መሆን አለበት። ተፈጭቶ የታሸገውን ከገዛችሁ ጥሩ፣ አለዛ ደግሞ ከገዛችሁ በኋላ መፍጨት። ከተፈጨም በኋላ ከምግቦች ጋር በማዋሃድ መውሰድ ይቻላል። ተልባን ከአቮካዶ ጋር፣ ከሰላጣ ጋር ና ውሃ ውስጥ በመነስነስ መውሰድ ይቻላል። እንዲሁም በተፈቀደው መጠን የተፈጨ ተልባን ከኦትሜል ጋር፣ እርጎ ጋር ከጁሶች ለስላሶች ጋር ከሾርባዎችና ከወጦች ላይ በመነስነስ መጠቀም ይቻላል። ከሁለት ማንኪያ በላይ የሚጠቀሙ ከሆነ ተልባን በኩኪስ መልክ በዳቦ መልክ አብሮ በመጋገር መጠቀም ይቻላል። የተልባ መፈጨቱ ደግሞ በሆድና በአንጀት ላይ የመመጠጥ ወይም የአብዞርቬሽን መጠኑን ይጨምራል። ሌሎች በተልባ ውስጥ የሚገኙ ንጥረ ነገሮች ሁሉም እንዲቀሩ ወይም እንዲመጠጡ ይረዳል። በጥሬው ከተጠቀምነው ግን ድፍንና ጠንካራ የሆነው የተልባ ሽፋን በአንጀት ላይ በቀላሉ ያለመድቀቅ ባህሪ ስለሚኖረው የኒውትረንቶች መመጠጥን ሊያስቀር ይችላል። ሌላው ወሳኝ ነገር ተልባን በተፈቀደው መጠን መውሰድ ነው። ተልባን ተጠቅመን ማናቅ፣ ለተልባ አዲስ ከሆን በቀን አንድ የሻይ ማንኪያ ተልባ ዱቄትን ከተጠቀሱት ምግቦች ጋር መውሰድ ለሰባት ቀን። በዚህ መልክ ከወሰድን በኋላ የምግብ መፈጨት ስርዓታችን የፋይበር ሂደትን ወይም ሜታቦሊዝምን ስለሚለማመደው ምልክቶች አይታዩም። ከሰባት ቀን በኋላ ግን ወደ ሁለት ማንኪያ ከፍ ሰልፍ መሄድ እንችላለን ማለት ነው ለብዙ ጊዜ ለተጠቀሙ ሰዎች ግን ከሁለት እስከ ሶስት የሻይ ማንኪያ መጠቀም ይቻላል ነገር ግን በተፋጠነ መንገድ በብዙ መጠን ከአምስት የሻይ ማንኪያ በላይ በአንዴ መጠቀም የምግብ ስርዓተ ልመት የፋይበር የሜታቦሊዝም ሂደቱ ስለሚከብደው አንዳንድ የወድ ችግሮች ይፈጠራሉ እነዚህም የመንፋት ተደጋጋሚ ለሽንት ቤት መመላለስ የጋዝ መብዛት የወር ቁርጠት አይነት ሊፈጠሩ ይችላሉ ተልባን በወሰድን ቀን ውሃን አብስቶ መውሰድ ያስፈልጋል እስከ ሁለት ሌትር ወይም ስምንት ብርጭቆ ውሃ ድረስ መውሰድ ድርቀትን ለመከላከል እንዲሁም የተልባን ጥቅም ለማጉላት ይጠቅማል ውድ አድማጮች ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ፣ ሸር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። ጥያቄም ካላችሁ ኮመንት ሴክሽን ላይ ጻፉልን፣ ወዲያውኑ እንመልስላችኋለን። ስላዳመጣችሁ እናመሰግናለን። ባይ ባይ።